ደላልያብልዝንም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። በሀገር ውስጥም በውጭም ያላችሁት ወንድሞቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ያው ብዙዎቹም ያዘናችሁብኝ አላችሁ። እውነትኔ አትፍረዱብኝ ምክንያቱም ብዙ ጊዜ እኔ እንደዚህ አይነት ነገር ስላደረገኝ ነው ከዚህ በፊትም እንደዚሁ ያው ጊዜ ተዳር የጠበቀኝ በሁለተኛም እንደዛ ርጎን የጠበቀኝ አንቺ ደግሞ ምናምን ያላችሁኝ አላችሁ እውነታችሁን ነው አብራችን ስላላወቃችሁ እናንተ ምን ላይ እንዳለው እውነት አላችሁ በእርግጥ እና ደግሞ መቀደም ከባሩ ጋር መጥቶ ነበረ ተገናኝተን ነበረ እና አሁን ደግሞ ሲ ዶክመንት አለኝ የቤቱ የካርታ ምናምን አለኝ ብሎኛል። ዛሬ ላይ ቀጥሮኛል። እንግዲህ እየጠበኩኝ ነው። ውድ ቤተሰቦቼ እና እህቶቼ፣ ላዘናችሁልኝ፣ ለምታበረታቱኝ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ እህቶቼ። ፈልጌም አይደለም ገብቷችኋል። ውስጣችኋለሁ ቁስል መቼም ቢሆን አይወጣም። ያ ያ ስለሆነብኝ ነው። ለምን አትታረቂም፣ ለምን እንደዚህ አትልም ያላችሁ ብዙ ሰዎች አላችሁና እኔና አዩነን ምን አክል ከሱ ጋር መስዋዕትነት አዩ፣ ምን አክል መስዋዕትነት እንደከፈለሽ ከኔ ጋር ባሩኩም ቢሆን እንደዛው ብዙ መስዋዕትነት ከፍለዋል እና በእርግጥ ለኔ ብለው ነው። እኔ ደግሞ የምሰጋበት ነገር አለ። ምናልባት ቤቱንም ሽጦ ከሆነ እጁ እስከምገባ ድረስ እንደዛ ሊያረግ ከሆነ ብዬ በጣም ብዙ ስጋቶች አሉ። ለዛ ነው ውድ ቤተሰቦቼ፣ እንግዲህ ዛሬ ካርታውንም የአባቱንም መሬት ሸጥኩበታል ብለዋል። ይዞ የሚመጣ ከሆነ እንግዲህ እናያለን። ቁና ቁና አተንፍስ። አሁን ፋይሉ የታለ? ጸባ አይደለም፣ ፋይሉን አመጣልሻለሁ ብለ፣ የታለ ፋይሉ? አምጥቻለሁ አምጣ ታዲያ አሳያ አሳያ መጀመሪያ ሰላምታ አይቀርብም እና ሰላም ብቻ ምን ልበልህ ከዚህ በላይ እንደ ሰላም አልኩህ ከዚህ በላይ ምን አለ? አስመሳይ መጀመሪያ ስለመጣች አመሰግናለሁ ለአንተ ስል አይደለም የመጣው ሲጀመር እኮ ሁሉ ነገር ጊዜ ይፈተዋል

አለም፣ አላታለልክሽም። የኔ ቆንጆ፣ እንደዚያ አይደለም። ምን እንደሆነ ታውቂያለሽ? ቤቱ ስለቀያየርኩ ማለት ነው። ቁልፉን የት እንዳደረግኩኝ አጣሁኝ። እውነት፣ ዘዴ አይደለም። ቤቱ ስለ ተቀያየረ፣ ይኸውልሽ፣ የት እንዳደረግኩኝ ቁልፉን እና ነገ ተነገ ወዲያ የምታየው ነገር ነው። እሺ፣ የምሬን ነው። በጣም ነው የማመሰግነው፣ ዘዴ ብለህ ቁልፍ የት እንዳረግኩ አጣሁ አለኝ። እውነት ይኸውልሽ ቤቱ ማለት ነው ስለ ተቀያየረ ቁምሳጥኑ ምኑ ምኑ ቦታ እንትን ብሏል መሳቢያ ምኑ የት እንዳረግኩኝ ቁልፉን አጣሁኝ ገባሽ አይደል እ ችግር የለውም። እኔ በዚህ ሰሞን በሦስት ቀን ውስጥ አመጣለሁ ካርታሁን። እሺ የምሬን ነው የማኝ ከዚህ በኋላ አልዋሽም። እስኪ ለእኔ እስኪ ትንሽ ትንሽ ልብስ ይኑርሽ፣ ትንሽ ቦታ ይኑርሽ። እ ልንገርሽ እውነቴን ነው የማወራሽ አለ ካርታውም ከእንደገና መሬት እሸጥኩበታለሁ ሁሉ ነገር፣ የአንቺንም ገንዘብ ያጠፋሁት የለም። እኔ ገብቶሻል። አ እመኝ እሺ፣ አመጣለሁ ካርታውንም ነገ ተነገ ወዲያ። ቁልፉ እሳገኝ ቁልፉ ብዙ ነው። ቁልፉ የእሱ ብቻ ሰው የመሳቢያ ብዙ አለ። ቁልፍ የጠፋብኝ የእሱ ብቻ አይደለም። እሺ ቤተሰቦችንም ላለማስቀየም፣ እንዳይከፉብኝ፣ እንዳያዝኑብኝ ብዬ ነው። አሁን ራሱ እንትን ያለ እኮ በቃ አመሰግናለሁ። በእውነት እግዚአብሔር ያቆይ እና ሻይ ቡና አልበልሽ፣ አልፈልግም። ለምን ተይ የድሮውን አስቢ፣ ተይ የዛሬውን። እንደው በቃ እድሜ ላዩ በላለው፣ ጠጣለው። ማረፊያዬ ናት። በቃ እሷ ጋር ሁሉም ነገር በልቼ ጠጥቼ ነው እኮ። የድሮውን አስቢ ግን እሺ። የአንተ ነገር ማለት ነው መቼም ቢሆን ከውስጥ አይጠፋም። መቼም ማለት ነው መቼም ባክሽ እንደዛ እኮ በቃ አይደገም እኮ እሱ። ለምን ሰው እና አስጨነቃለን እንደዚህ በቃ እኛው ራሳችን እንደዋራ ይሻል እ እኔ ቃል ቃል ገባልሻለሁ፣ አመጣለሁ አለ። ወረቀቱ መዶከንቱ የተገዛበት ይካርታው ምኑ ምኑ አለ ሁሉ ነገር በቃ እሺ። እና ሊድ በቃ ነኝ ረፍድኛ ታውሽ። አመሰግናለሁ በቃ እሺ ምን እንግዲህ ውድ ቤተሰብ ውጪ፣ እኔ እውነቱን ይሁን እሸቱን ይሁን አላውቅም። እውነት ሰውነቴ እራሱ ውስጤ እየሰራን ልጅ አይደለም ምን እንደሆንኩ እራሱ አላውቅም። በእውነት ዱብ እዳ ነው የሆነብኝ እና እንግዲህ ይሄንን ስጦታ ብሎ ብረት አንገት ላይ አንጠልጥለዋል። ይሄ ደግሞ ለእናንተ ስል ነው ያደረግኩት ውድ ቤተሰቦች። ምክንያቱም ባለፈውም አንቺ ምን አይነት ሰው ነሽ ምናምን ብላችሁ ስላላችሁኝም፣ ለዛም ነው ምንም ውስጤ እያመነ አይደለም። እንግዲህ እውነቱንም ከሆነ አዩንም ይዣት እጄ፣ ባሩክንም ይዣቸው እጄ፣ ሁሉንም ነገር እንግዲህ ተያላችሁ፣ እውነቱን ከሆነ ማለት ነው። ግን እኔ መቼም ውስጤ አያምኑ መቼም ማለት ነው። እና ለማንኛውም አብራችሁ ለቆያችሁ ለምታበረታቱኝ እህቶቼ፣ አመሰግናችኋለሁ። እግዚአብሔር ያክብርልኝ። እድሜና ጤና ይስጣችሁ።